የዮሐንስ ወንጌል ምዕራፍ ሃያ ቁጥር ሰላሳ ላይ ሄዳችሁ ስታነቡ ኢየሱስ በዚህ መጽሐፍ ያልተጻፉ ብዙ ድንቅና ታምራቶችን አደረገ ይላል። ከነዚያ ሁሉ ታምራቶች እስራኤል ካየው አስር ትልልቅ ታምራት በላይ የመጨረሻው ትልቁ ታምራት የትኛው ነው ካላችሁ እኔና እናንተ ልጅ የሆነበት ኢሳያስ ምዕራፍ አስራ አንድ የእግዚአብሔር መንፈስ የጥበብና የማስተዋል የምክርና የኃይል መንፈስ የእውቀትና እግዚአብሔርን የመፍራት መንፈስ ያርፍበታል። አሁን ተላላከሆ መንፈሳዊ ነገር ካልገባ የእግዚአብሔር መንፈስ ከአንተ ጋር ኮሚኒኬሽን የለው። እግዚአብሔር መንፈስ ጥበብና ማስተዋል ይዞ አንተ ጋር የሚመጣው አብዛኞቻችን የኃይሏን ነው የምናቃት። ስንጸል ኃይል መናፍስት የሚጮውት ትንቢት ስንናገር በሽተኛ የሚፈወስ እሱን ነው። ሰው ሁሉ የማን መንፈስ ብሎ የሚያስብ ታች ያለችው መርቶ የኃይሏን ሰው ሁሉ የሚወደው የጥበብ የማስተዋል ምናም ነገር ይሆን ሁሌ መርተው የሚወስዷት የትኛዋ የኃይል አገልግሎት እኛም ኤክስፒሪየንስ የምናደርገው ዲሊቨራንስ ፕሮፌሲ ሂሊንግ ኢምፓርቴሽን ዲሞንስትሬሽን የፓወር ምናምን፣ ያን የማን መንፈስ አለ ብለው ሰዎች ያስባሉ። ጥበብ ስታስተምራቸው፣ ስመክራቸው የጌታ መንፈስ አይመስላቸው፣ አንተን የምትመስላቸው። እኛም እና እግዚአብሔር አባትና ልጅ ነው ይሄን ታርጌት የሚመስል ዘይት የሚሸጡትን ሰዎች ማጥቃት ይመስላል። ዘይት የሚሸጡት ጥቂት ናቸው፣ ሸማቾቹ ብዙ ናቸው። እኔ ሸማቾቹ ነው ማትረፍ የምፈልግ እኔ ጉዳይ እግዚአብሔር ሕዝቤ ብሎ ከጠራው ሕዝብ ጋር ሕዝቡ የኔም አደለም የኩምሳም አደለም የቶሎሳም አደለም፣ ሕዝቡ ሁልጊዜ የእግዚአብሔር ሕዝብ እንደሆነ ይቀጥላል። አይደለም። መሰረተ ክርስቶስ ትሄዳለህ ማለት የመሰረተ ክርስቶስ አይደለም። ማውንት ዘይን ትሄዳለህ ማለት የማውንት ዘይን አይደለም። አንተ ሪሜን የኢየሱስ ነህ። ለድስተ አቂያት ምን እንደሆነ ታውቃላችሁ። እያንዳንዱ ቤተክርስቲያን ውስጥ ለምታደርገው ኢመጽሐፍ ቅዱሳዊ ነገር ጥቅስ እየፈለክ ማስደገም፣ ዘይት ለምን እንደምትሸጥ እንዴት ልክ እንደሆ፣ እንዴት ገዝታውስጥ ከፍተህ ህዝብ እንደምታራቁት እንዴት ልክ እንደሆ፣ ሶስተኛው ሚስት ፈታ አራተኛ ሚስትን ለማግባት የሆነ ነገር ለማድረግ ጀስቲፊኬሽን ስትፈልግ ለምትሰ ስተቶችና ቅዱሳንን ችግር ላይ ለሚጥሉ ቆሻሻ ነገሮችን ደጋፊ ጥቅስ ስትፈልግ፣ ቅዱሳንን ሰብስበ የእግዚአብሔርን ቃል በማስተማር ፋንታ የኢትዮጵያ ንግድ ባንክ የአዋሽ ባንክን ሰብስበ ብር አስገባላቸዋለሁ እያል ቂላቂል እያለ ለምንድነው ስትመጣ ኢየሱስም እኮ አስታትር ጴንጥሮ ስልቆ ከሳ ውስጥ አውቅቷል እና ዛሬ ከናንተ ከሳ ነው የሚገባላቸሁ እስከ ንግድ ባንክ ን ደፋር የሆኑ ነገሮችን ጴጥሮስን እንደ ወንጌል እውነት ባለሄደ ጊዜ ፊት ለፊት ገሰስኩት እንዳለ፣ እንደ ወንጌል እውነት ያልሆነ አካሄደ ሌላ ወንድሜ የመገሰጽ ኃላፊነት አለባት። እኔም እንደ ወንጌል እውነት ካለ ማነኛ አፍተሮ ምንም አይነት እግዚአብሔር ጸጋ አቆመ። ስለዚህ የሆኑ ኪሳቸውን ያለለሙ ትናንት ከገጠር ተነስቶ አዲስ አበባ ገብተው መኪና የነዱ ምናምን ምናም እነሱ ሰዎች አይደለም። ለፒፕል እስቲን ህዝቡ ችግር ውስጥ አለ። እስቲን ህዝቡ ውድቀት ውስጥ አለ ህዝቡ በበሽታና በስቃይ እየማቀቀ፣ ስለዚህ ትውልዱ ነጻ መውጣት አለበት። ምክንያቱም የእግዚአብሔር ቃል ሲናገር በትንቢተ ሆሴዕ ምዕራፍ አራት ቁጥር ስድስት ላይ ህዝቤ እውቀት ከማጣት የተነሳ ከፍትል የተቀባ አላጣ ዘይት ነጋዴ አላጣ እውቀት የእግዚአብሔር እውቀት ኃጢአት እየተለማመዳችሁ እግዚአብሔር ዝም ካላችሁ ምሕረት በዝቶላችሁ እንጂ አቅቶት እንዳይመስላል ይመስላል። እኔ በድምፅ ብልጫን ያገልጋይ ሰው የሚመርጥ ቢሆን ኖሮ የመጀመሪያው አገልጋይ የማያደርጉት ሰዎች። እኔ ሰው የሚፈልገውን ነው የሚሰማው። እኔ ደግሞ አምላክ ያለው ነው ማሰማ ሱ መጥቶ ጴንጤን ያስተካክለው። የጴንጤን ችግር አባሱ አይፈቱት። የጴንጤን ችግር ውስታዝ አቡበከር መጥቶ አይፈታው። የጴንጤን ችግር እኔ ነኝ የምፈታው። የብሔር ቸርቾች መፍረስ አለባቸው። እግዚአብሔር ኦሮምኛ የሚሰበክበት ቸርች ይፈልጋል። የኦሮሞ ቸርች አይፈልግም። አማርኛ የሚሰበክበት ቸርች ይፈልጋል የአማራ ቸርች አይፈልግም። እግዚአብሔር ሲዳምኛ የሚሰበክበት ቸርች ይፈልጋል የሲዳማ ቸርች ግን አይፈልግም። እግዚአብሔር ወላይትኛ የሚሰበክበት ቸርች ይፈልጋል የወላይታ ግን ቸርች እግዚአብሔር አይፈልግም። ትግርኛ የሚሰበክበት ቸርች እግዚአብሔር ይፈልጋል የትግሬ ቸርች ግን አይፈልግም። ችግሩን ማኑ መሳለቅ ፈልጌ እንዳይመስልት